ስለ መጣልሽ፣ እርሱ ነው በጣም ቆንጆ፣ እርሱ ነው በእውነት ነው፣ በእውነት ነው። እያንዳንድሽ ወዮልሽ ማንቸስተር ሲቲ ስለ መጣልሽ፣ እየሳለ ነው ያስፈራል። ከባድ ያስፈራል። ማለት ያስፈራል። በቃ በጣም የማንቸስተር ሲቲ በቀን እኮ ሁለት ሶስት ተጫዋች አስፈረመ ነገር እኮ እየሰማ ደግሞ እኮ ዝም ብለው ቢሆኑ ጥሩ ነው፣ ዝም ብለው እኮ አለመሆናቸው ነው። እና ያው አሁን ትንሽ ትንሽ ፉከራም ቢጤ ያለ በሲቲ አሰልጣኝ ጓርዲዮላ በኩል ከባድ ነው። ተዉ፣ ከባድ ነው፣ እኔ ከባድ ነው ነው ምለው። ማንቸስተር ሲቲ የገጠምካት ግጥም ምን ነበረች? ትደግፋል ችግር ችግርሽ ወዩልሽን ያናድሻል ሲቲ ስሎ መጣልሽ ነው አይ እውነት እየሳለ ነው በጣም በጣም በጣም በጣም ከባድ ነው እና በነገራችን ላይ ጋርዲዮላን በዚሁ ጉዳይ ላይ እየተናገረ ነው እኛ ደግሞ ፕሮቫውን እያየ ነው ነው ፕሮቫው ማለት ምን ማለት ነው ለምሳሌ ቼርኪ ሲቲ ይገባል ሮይጃኒ ራይንደርስ ከኤሲ ሚላን ሲቲ ይገባል እንዲህ እንዲህ ሲቲ ሚድፊልዱ ምንድን ነው የሚሆነው እያንዳንዱ ቦታ ላይ ሊወስዷቸው የተዘጋጁት እርምጃዎችና ኦልሞስት እየወሰዷቸው ያሉት ነገሮች አያስፈሩም ወይ እንድንባባል፣ ጋርዲዮላም ያለው ይሄንን ነው። ይ በቃ እኔ በቀደም ዕለት ያልኩሽን ነገር በሌላ መንገድ እንዳወራው አድርገሽ ው ሰጪው ሳምሪ በሌላ መንገድ እንዳወራው በሌላ መንገድ ኢን ሴንስ ማንችስተር ማንቸስተር ሲቲ በዘንድሮ የውድድር አመት ምንም አላሸነፍም። በዘንድሮ የውድድር አመት ምንም ሳያሸነፍ መቅረቱ ጋርዲዮላ ላይ የፈጠረው የቁጭት ስሜት አለ። ጋርዲዮላ ላይ የፈጠረው የቁጣ ስሜት አለ። ይህንን ቁጣ የሚያበርደው ዋንጫ ሲያሸንፍ ነው። ዋንጫ ለማሸነፍ ማድረግ ያለበትን ነገር በሙሉ ደግሞ ሊያደርግ ተዘጋጅቷል። ይሄ ቦልድ ፋክት ነው። አሁን ማንችስተር ሲቲ እያዘዋወራቸው ያሉ ተጫዋቾች ለማንችስተር ሲቲ ሊሰጡት የሚችሉትን ጥንካሬ ስለ ራይጃኒ ራይንደርስ ስታነቢ ነው የሚገባሽ ስለ ቼርኪ ስታነቢ እና እንደ በቀደሙ አይነት ጨዋታ ላይ ፍንጩን ቢያንስ ስታይ ነው የሚገባሽና የምትረጀው። ስለዚህ አሁን ኬቨን ደብሮይነን ለመተካት ያበቃለት ነው የሚባለውን የካይጎንዶሃንን ለመተካት መሀል ሜዳው ላይ ብልጫ እየተወሰደብን በዘንድሮ የውድድር አመት ያለ ልማዳችን ዘጠኝ ጨዋታ ተሸነፍን። ዘጠኝ ጨዋታ ከዚህ በፊት ማንችስተር ሲቲ ከጋርዲዮላ ጋር ሆኖ የተሸነፈው በ2019/20 ነው። ማንችስተር ሲቲ በዘንድሮ የውድድር ዓመት ለመጀመሪያ ጊዜ በስድስት በሰባት ጨዋታዎች ላይ ተጋጣሚዎቹ ላይ ጎል ሳያስቆጥር ወጣ። ይሄ ሲሆን ለጋርዲዮላና ለሲቲ አብረው ከሆኑበት ጊዜ ጀምሮ እንግዳ ነው። ሆኖ አያውቅም አጋጥሞ አያውቅም። ማኑኤል ፔሌግሪኒ በነበሩበት ጊዜ ነው ማንቸስተር ሲቲ በስድስት ጨዋታዎች ጎል ሳያስቆጥር የወጣው። ለምን ማንቸስተር ሲቲ ዘጠኝ ተሸነፈ? ለምን ማንቸስተር ሲቲ በስድስት ጨዋታዎች ጎል ሳያገባ ቀረ? ለምን ማንቸስተር ሲቲ በሊቨርፑል በ13 ነጥብ ተበለጠ? ለምን ማንቸስተር ሲቲ በዘንድሮ የውድድር ዓመት ምንም ዋንጫ ሳያሸንፍ ቀረ የሚል ጥያቄ ካለሽ መሀል ሜዳችን ላይ የነበረው ክፍተት ለዚህ ሁሉ ክፍተት መፈጠር ምክንያት ነው ነው ስለዚህ በቃ አሁን ያንን ነገር ማስተካከል ነው ያንን ነገር አስተካክለን መደረግ ያለበትን ነገር በሙሉ አድርገን እያንዳንዱን እንገጥማለን ነው አዎ ለዛ ነው እያንዳንድሽ ወየውልሽ ሲቲ ስሎ መጣልሽ የምንለው ለዛ እየሳለ ነው አሁን ደግሞ እስካሁን የጠራናቸው እስካሁን ያስፈረሟቸው ተጫዋቾች እንዳይበቁ ገና የሚያስባቸው ተጫዋቾችም አሉ። ገና አላለቀም እኮ የማንችስተር ሲቲ የዝውውር ጉዳይ እና በቃ አዲሱ ዳይሬክተር እና ጋርዲዮላ ቁጭ ብለው አወሩ። ምን እናርጋሉ? የሚደረገው ነገር በሙሉ እየመጣለ ነው እና እሱ ግን ያው እንትን አለበት። የጋርዲዮላ ኢንተርቪው ነው የመቸኝ ኢንተርቪው። ከዚህም በፊት ብለለ ሰዎች አንዱ ጋርዲዮላ ነው ትንሽ ለበጣ ነገር አለ። ያው ፌዝ የሚመስል ነገር አንዳንዴ አለው። አይ አንዳንዴ ሳይሆን፣ አሁን ለምሳሌ ከኢኤስፒኤን ጋር ኤክስክሉሲቭሊ በነበረው ኢንተርቪው ላይ ከተናገራቸው ነገሮች መካከል አንድ፣ በቃ ምርጥ ምርጥ ተጫዋቾች መምጣት አለባቸው። ምርጥ ምርጥ ተጫዋቾች ካልመጣ ይሄ የሚያሙትን ነው ጋርዲዮላን በተመለከተ የሚባለውን ነገር ለነዚህ ለሚያወሩት ሰዎች በለበጣን በፌዝ ነው መልስ የሚሰጠው እሱ። አምርጥ ምርጥ የተጫዋቾች ካልመጡማ አንችልም ይልሻል፣ እንደ ጋርዲዮላ አይነት ይሄ ሁሉ ተጫዋች ተሰጥቶ ዋንጫ መብላት ከባድ ነው እንዴ ምናምን ብለው የሚናገሩ ሰዎች አሉ። ለእነሱ እኮ ነው የሚያወራው። እኔ እንዲሁም ልጠይቅ ነበር ሱን አስተያየት አይቼ ልጠየቅ ነበር ለምንድን ነው እኔ እንኳን ልጠይቅ የነበረው ከዚህ አንግላይቸው አደለም። ግን እየሆነ ያለው ነገር ስታየው ማንችስተር ሲቲ እያስፈረማቸው ያሉ ተጫዋቾችን ስትመለከት በጣም አሪፍ አሪፍ ተጫዋቾች ናቸው። በየሚጫወቱበት ክለብ ጥሩ ሪከርድ ያላቸው ጥሩ ሪከርድ ያስመዘገቡ ተጫዋቾች ናቸው። እና በትክክል የሚያምንበትን ነገር ነው እያደረገ የሚገኘው የሚለውን ሀሳብ ስለያዝኩኝ ነው እንጂ በዛ መንገድ እንደገና ሌላ ሀሳብ ለማስተላለፍ ፈልጎ ነው የተናገረው ብዬ አላሰብኩም ነበር። ግን ልክ ነው በዚህ መንገድ ይታማ ይኸውልሽ። በዚህ መንገድ ስለሚታማ ይኸውልሽ። በፊት በፊት ያለ ሜሲ ቻምፒዮንስ ሊግን ማሸነፍ አትችልም ሲሉት እና በቻምፒዮንስ ሊግ በነ ሊዮንም በነ ሪያል ማድሪድም እየተሸነፈ ሲወጣ ሜሲ ስለሌለ ዊዛውት ሜሲ ካንት ዱ ምናምን ምናምን ይልሻል። በቃ ይህንን ለምታወሩት እንደምታወሩት ይሆንላችሁ ነው ንጭ ንጭ በሚመስል መንገድ ነው የሚመልስልሽ። አሁን ደግሞ ቤስት ስኳድ ይዞ እንደ ጋርዲዮላ አይነት ነገር ማድረግ ምናምን የሚሉ ሰዎች አሉ። ሰው ይሄንን ነገር ደግሞ ያወራል። አሁን ሌላ እዛው አስተያየቱ ላይ ኤስፒኤን ላይ የነበረው ኤክስክሉሲቭ ኢንተርቪው ላይ የተናገረው አሁን ያስኬዳል አያስኬድም፣ አሁን አሁን ጋርዲዮላ እንደዚህ ብሎ ሲናገር ያምራል አያምርም ሌላ ነገር ነው። ግን ምን ይላል? ወደ ሊቨርፑል የሚሄዱ ተጫዋቾች እኛ ጋር ቢመጡ ይላል፣ ሪያል ማድሪድን የሚቀላቀሉ ተጫዋቾች የእኛ ቢሆኑ ይሄ ምናምን ይለና የተወሰነ ባርሴሎናን ምናምን ይጠራል። እነዚህ ክለቦች ላይ ያሉን ተጫዋቾች ባገኝ ብሎ ደግሞ የሆነ ነገር ይላል። እውነት አሁን ጋርዲዮላ የእውነት ይህንን ሀሳብ እንደ ጄኒን ሀሳብ የምንወስድ ከሆነ የእውነት ከተጫዋቾች ስብስብ አንጻር ኮምፕሌን ማድረግ የሚችል ሰው ነው ነው እውነት? እንደዛ ነው የምንረዳው። የሱ ብሪሊየንስ የሱ ጂኒየስ የሆነ የኮችንግ ኤቢሊቲ እንዳለ ሆኖ ጋርዲዮላ ባርሴሎና ቤት፣ ጋርዲዮላ ባየር ሚኒ፣ ጋርዲዮላ ማንሲቲ በክለብ ደረጃ ሶስቱ ጋር ነው የሰራው። መቼም ቢሆን እኔ ከስኳድ አንጻር ወይም ከተጫዋቾች ስብስብ አንጻር የተፈጠረ ክፍተት እኔ አይቼ አላቅም። እኔም የጋርዲዮላ ጉብዝና የወጣው እነዚህ ተጫዋቾች አብረውት ስላሉ ነው በሚሉት እና ጋርዲዮላን በዛ በሚተቹት ሰዎች ሀሳብ አልስማማ። እኔ የጋርዲዮላ ጉብዝና ጎልቶ ይወጣብኛል ፐርፌክሽን የሚፈልግበት መጠን ሀሳብ ብዙ መሆኑን በጣም የምወድለት ታክቲካል ፍሌክሲቢሊቲ ብዙ ነገሮች አሉ የምወድለት እና ምንም ጋርዲዮላን በዙሪያው ባሉ ተጫዋቾች የመጣ ነው ስኬቱ እንጂ ጎበዝ አይደለ ምናምን የሚሉትን አምሰሪ ግን ያሳፍረኛል ይህንን ሀሳብ በሚናገሩት ሰዎች ትክክል አይደለ አዎ ግን እሱ ሌላ እዚሁ ኢንተርቪው ላይ ከተናገረው ነገር መካከል አንደኛው ብዙ ጊዜ ስናሸንፍ ክለባችንን የምንነካካበት ወይም አጀስት የምናደርግበት መንገድ የለም፣ አይደረግም። በብዛት በቃ አሸናፊ ቡድን ከሆነ ያንኑ ይዘ ነው የምትቀጥለው፣ እና ግን ያ ስተት ነው። እያሸነፍክም ቢሆን የተ የሚፈጠሩ ወይም መስተካከል ያለባቸው ችግሮች አሉ እና እነዛን ችግሮች መለየትና ማውጣት ያስፈልጋል እና ያንን ነገር እንደ ተማረ የሚገልጽ አንድ ሀሳብም ተናግሯል፣ እዚህ ኢንተርቪው ላይ እየተማረው እንግዲህ ባለፈው በተጠናቀቀው በዚህ የውድድር አመት ነው ማለት ነው። ምክንያቱም ከሊቨርፑል ጋር ማንችስተር ሲቲ የ13 ነጥብ ልዩነት ይዞ ነው እኮ ፕሪሚየር ሊጉ ሲጠናቀቅ ና ይሄ በጣም ያልጠበቅነው ነገር ነው። ግን በውድድር አመት ውስጥ ብዙ ያልጠበቅናቸውን ነገሮች ስለተመለከትን ከማንችስተር ሲቲ ጋራ እንደ ትልቅ ነገር አልቆጠርነው ይሆናል፣ እንጂ ሁለቱ እንዴት ባለ መንገድ ተናንቀው የውድድር አመቱን ሲያጠናቅቁ እንደነበረ ካሰብን የአስራ ሶስት ነጥብ ልዩነት በሲቲና በሊቨርፑል መካከል በጣም በጣም ሰፊ መሆኑን እንረዳለን። ስለዚህ አጀስት ያደርጋል ማለት ነው። ከዚህም በኋላ የሚያሸንፍ ቡድንም ሰርቶ እምነቱ ወይም የተማረው ነገር ይሄ ነው ማለት ነው እና በሚቀጥለው የውድድር አመት ላይ ብዙ ማስተካከያዎች እንደሚኖሩ ነው እሱም ሲናገር የነበረው። ግን ትልቁ ማስተካከያ ሌሎች የአሰልጣኝ ቡድን አባላቶቹም ከሱ ጋር በአብዛኛው ይለያያሉ። አሁን አዳዲስ ነው ሚመጡ ክሎፕ ጋር የሚሰሩ ሰዎች ተቀላቀሉ። አዎ፣ የነበሩት አብዛኞቹ ሰዎች ይለያያሉ እና እንደገና ተጫዋቾችም ይወጣሉ። ብዙ ደግሞ አዳዲስ ተጫዋቾች እየመጡ ነው። ይሄ ትልቁ ነገር፣ ከአዳዲስ ሰዎች ጋር መስራት የሚያመጣልኝ ትልቁ ትርፍ፣ በቃ አዲስ ኢነርጂ ይሰጠኛል። አዲስ ብዙ ጊዜ ይባላል፣ ምንም ሪፍሬሽ ታረጊያለሽ ገባሽ አንዳንድ አንድ አይነት ነገር ተመሳሳይ ነገር ሲሆን የሆነ የመሰልቸት ነገር ሊኖር ይችላል። ወይም ተደጋጋሚ ስኬትም ተጫዋቾችን እንደገና ለተመሳሳይ ስኬት ላያተጋቸው ይችላል። በሆነ ቴክኒክ ሪፍረሽ የምታደረጊበት ነገር አለ። አሁን የየርገን ክሎፕን ረዳት እንደዚህ አናሊስቶች ምናምንም በብዙ መንገድ ቀይሯል፣ በብዙ መንገድ እና ይሄ በጣም ወደው ነገር ነው ብሎ ተናግረዋል። በቃ አዲስ ህይወት ነው የሚሰጡኝ ይህ ዋንጫ ማሸነፍ አለማሸነፍ የሚለውን ነገር ብቻ ሳይሆን በእያንዳንዱ ጨዋታ ላይ የተለየ ነገር ነገር ለማሳየት በቃ ፍላጎት እንዲኖር በማድረግ ጉዳይ ይሄ በጣም ትልቅ ነገር ነው ብሏል። አሁን የተረጋገጠም የተባለው ዜና ደግሞ ከወልቭስ እንደገና አቲ ኑር የተባለ ተጫዋች ነው። አልጄሪያዊውን እሱን ያስፈረመበት ነው። በጣም ጥሩ የውድድር አመት ያሳለፈ ተጫዋች ነው። አራት ጎል እና ሰባት ደግሞ ለጎል የሚሆኑ ኳሶችን ያመቻቸው ነው። በተከላካይ መስመር ላይ የሚጫወቱ የእንግሊዝ ፕሪምየር ሊግ ተጫዋቾችን በተመለከተ እንዲህ ያለ የጎል አስተዋጽኦ ያደረገ ሌላ ተጫዋች የለም። በ24/25 የተባለለት ተጫዋች ነው እና የሚቀላቅላቸው ወደ ማንችስተር ሲቲ የሚጠራቸው ሰዎች ወይም የሚፈርሙት ተጫዋቾች ምን ያክል በቃ ውጤታማነታቸውን ያስመሰከሩ ናቸው የሚለውን ስናይ አንድም የምንረዳው ከአለፈው አመት ስኬታቸው ይመስለኛል። አዎ ልክ ነው። አሁን ለምሳሌ የታይዛኒ ራይንደርስን እንውሰድ። ብዙ ሰው ምናልባት የኛ አገር እግር ኳስ ተመልካች ታይዛኒ ራይንደርስን ላያውቀው ይችላል። ምክንያቱም የሴሪኤውን መከታተል ልምድ በጣም አነስተኛ ስለሆነ ወይም ደካማ ስለሆነ ታይዛኒ ራይንደርስ እንዴት አይነት የውድድር አመት ነበር ያሳለፈው? ማንችስተር ሲቲ ለዚህ ተጫዋች 59 ሚሊዮን ፓውንድ ለምን አወጣ? ምናምን ሲባል አሁን ከኤሲ ሚላን ፐርስፔክቲቭ ስታየው ሻጭ አደለ። ኤሲ ሚላን በቃ ኤሲ ሚላን መድከሙ የሚታይበት አንዱ መንገድ ይሄ ነው ነው የተባለው፣ ለኤሲ ሚላን ምክንያቱም ኤሲ ሚላን ሰባት ጊዜ የአውሮፓ ክለቦች ውድድርን ዋንጫ ያሸነፈ በነበረው በ2024 25 የውድድር አመት ምርጥ የሚባለውን ተጫዋቹን አይደለም ለደካማው ኤሲ ሚላን ለሴሪኤው ምርጥ ከሚባሉት ሚድፊልደሮች አንደኛ የተባለን ሰው ታይጃኒ ራይን ደርስን እሱን እንኳን ኪፕ ማድረግ አልቻለም፣ ሲቲ መጥቶ ወሰደበት። ከሲቲ የሚቀበለው ሀምሳ ዘጠኝ ሚሊዮን ፓውንድ፣ በቃም ኤሲ ሚላ መከልከል አልቻለም። አንዳንዴ ታላቅነትሽን ስታጭ ይሄ ግሬስሽ እየቀነሰ እየቀነሰ ሲመጣ ዩ ካንት ኢቨን ኪፕ ዩር ቤስ ፕሌየርስ ማለት ነው። ሸኚ ትሆኛለሽ፣ አቆይ አይደለሽም። አሁን ሪያል ማድሪድ ምርጥ ተጫዋቹን አይሰጥሽም፣ ተአምር ቢመጣ ሚዩኒክ አይሰጥሽም። ፎር ፉትቦሊንግ ሪዝን ነው እንጂ ስለ ገንዘብ ምናምን አታስብም። እነ ውልቭስ እነ ምናምን ሊያስቡ ይችላሉ እንደዛ ሜኪንግ ማኒ ጎን ለጎን ማሰብ አለባቸው ፎር ቤተር ሰርቫይቫል ማለት ነው። ኤሲ ሚላን ስትሆኝ ግን ምን ያህል ዲክላይን እያደረገ እንደሆነ የሚታየው ታይጃኒ ራይንደርስን የመሰለ ምርጥ ምርጥ ምርጥ የማልሜዳ ተጫዋች እንዴት እንዴት ያጣሉ? አንደኛ መቼ ነው ያስፈረሙት? 2023 2023 አስፈረማውት። ጉድ የፈላበትን ጉብዝና እያሳየ ሁለት ዓመት ብቻ ከተጠቀሙበት በኋላ ማንችስተር ሲቲ መጥቶ በዚህ ገንዘብ እየወሰደው ነው። እና ይሄ ልጅ አዲሱ ካይ ጉንዶጋን ሊሆን ይችላል፣ አዲሱ ኬቨን ደብሮይነ ሊሆን ይችላል። ምንም ምንም ምንም ጥርጥር የለውም። በመከላከልም በማጥቃትም የማንቸስተር ሲቲ የመሃል ክፍል ላይ ትልቅ ትልቅ ትልቅ ትልቅ እገዛን ያደርጋል ተብሎ የሚገለጽለት ተጫዋች ነው። እና ቀላል አደለም ማንቸስተር ሲቲ እያደረገ ያለው ልልሽ ፈልጌ ነው። በሌላ በኩል በማንቸስተር ሲቲ በኩል ደግሞ ስትወስ ይሄ ልጅ እንግዲህ በጎል ማስቆጠር አሁን ኬቨን ደብሮይነ ጎል ምናምን ያስቆጠርልሻል፣ አይደለም ከጎል ማስቆጠር ጋር በተያያዘ አስራ አምስት ጎሎችን እኮ ያስቆጠረ ነው። አስራ አምስት ጎሎች ያስቆጠረ ነው። ለጎል የሚሆኑ ኳሶችን ይሰጣል። ዎርክሬቱ ፓሲን ፓሲንግ አኪሬሲው ሁለቱም በጣም በጣም የሚገርሙ ኳሊቲዎች ያሉት ነው። እና ማንቸስተር ሲቲ ይህንን ተጫዋች ማግኘቱ በጣም በጣም አሪፍ ነው። እንደውም ግሬድ ሲደረግ ነበረ ታይጃኒ ራይንደርስን መሸጥን በተመለከተ ለኤሲ ሚላን ሲ ነው የተሰጠው። ለማንቸስተር ሲቲ ኤ ነው የተሰጠው። ለተጫዋቹ ደግሞ ቢግ ፕሮሞሽን ከጋርዲዮላ ጋር ሊሰራ ነው። የማንቸስተር ሲቲ ተጫዋች ነው። በፕሪሚየር ሊጉ ሊታይ ነው። እነዚህ እነዚህ ነገሮች ተያይዘው ታይጃኒ ራይንደርስን ኤ ፕላስ ያሰጠ ዝውውር ነው። ኤሲ ሚላን ዘንድሮ ደካማ ነበረ። በደካማው ኤሲ ሚላን ውስጥ ግን ኮከብ ሆኖ የወጣ ሰው ማን ነው? ታይጃኒ ራይንደርስ ነው። አሁን ቼርኪን በተመለከተ ብዙ ሰዎች ይጠይቃሉ። ቼርኪ ቼርኪ ቼርኪ ይላሉ አይደለ? ስለ ቼርኪ ብዙ መረጃ የሌላቸው ሰዎች ሐሙስ በነበረው የፈረንሳይና እና የስፔን ጨዋታ ላይ ቼርኪ ገብቶ ምን አደረገ የሚለው ነገር ይዩትና እና ሁለቱ ናቸው እንደሚጣምሩት ልት ነው እኮ ገብቶሻል። ይሄ አሁን ከብርንመዝ የሚመጣው ልጅ እንትና የአልጄሪያው ልጅ ከወልቭስ የሚመጣው ልጅ አሲስት ያደርጋል እንደገና ጎላ ያስቆጥራል። ስለዚህ እሱ አንዱ የሚፈልገው ፉልባክ ላይ የሚኖረው እንቅስቃሴ ገና ያኔ የምቆ ማነው ሲቲን እንደተቀላቀለ ፉልባክ ላይ ትኩረት እንደሚያደርግ እዛ ጋ የሚኖሩት እንቅስቃሴዎች እንደሚያስደስቱት ምናምን የሚናገር ሰው ነው ጋርዲዮላ። ስለዚህ አሁንም ለቦታው የሚመጥኑ የሚያስፈልጉ የሚላቸውን ነገሮች በሙሉ እያደረገ የሚቀጥል መሆኑን ስትመለከችው ዋው ከባድ ነው። በእውነት በእውነት ነግረሽ፣ አሁን የታይጃኒ ራይንደርስን ብነግረሽ ለምሳሌ አንድ ሰው ምን ብሎ አስቀምጦታል መሰለሽ በቃ ኤሲ ሚላን ዜ ዳርካል የሆነ ጨለማ ውስጥ ነው ያለ። በጨለማው ማዶ ብርሃን የምታይ ከሆነ በኤሲ ሚላን ጨለማ ውስጥ የሚታየው ብርሃን ታይጃኒ ራይንደርስን ሆነ። ያንን ብርሃን ነው ሲቲ የወሰደባቸው። ይገባል በጣም ይገባል። አንደኛ የሲሚላን ምን አይነት ሁኔታ ውስጥ እንዳለ የሚያሳይ ነው። በሌላ በኩል ደግሞ የሲቲንም ሪክሩትመንት ኳሊቲውንም በደንብ በደንብ አድርጎ አያሳይም ወይ ነው፣ በደንብ ያሳይ እና እኔ ትልቅ ቡድን እንደዚህ ሲሆነው ደስ የሚለኝ በጫ ባጭሩ፣ ትልቅ ቡድን እንደዚህ ሲሆነው ደስ የሚለኝ ምን ማለት ነው? ትልቅ ቡድን መሸነፍ ሲቆጨው ነው የሚያምርበት። ዋንጫ አልባ የውድድር አመትን ለመበቀል በሚቀጥለው የውድድር አመት የማይፈነቅለው ድንጋይ ሳይኖር ሲቀር እመኝኝ ሪያል ማድሪድ ለባርሴሎና የዘንድሮ የውድድር አመት የበላይነት ሪስፖንድ የማድረግ ግዴታ አለበት። ለዛ ነው የሚለፉት። ማንችስተር ሲቲ ለክሪስታል ፓላስ በኤፍኤ ካፕ ማሸነፍ፣ ለካራቦ ካፕ ኒውካስል ማሸነፍ፣ ለሊቨርፑል ፕሪሚየር ሊግን ማሸነፍ፣ ለቻምፒዮንስ ሊግ ፒኤስጂ መውሰድ ሪስፖንድ የማድረግ ግዴታ እንዳለበት እንደ ትልቅ ቡድንነቱ ያምናል። ይሄንን ስለሚያምን ነው እየሳለ ያለው። ይህንን ስለሚያምን ነው በቃ በጣም በሚያስደነግጥ በሚያስፈራ መንገድ ሲቲ ራሱን እያጠናከረ ያለው። አሁን ምን አለ ጋርዲዮላ በኮቺንግ ስታፍም በተጫዋቾችም እያደረግናቸው ያሉት ለውጦች ዋንጫን ያመጣለዋል ግዴታ ነው። ይሄ ግዴታ ራስ ላይ እየተጣለ ያለው ግዴታ በሲቲ በኩል ለአርሰናል ስትሮንግ መልእክት አይደለም ወይ ነው? ሶስት የሁለተኛ ለወጣው ለአርሰናል፣ ለሊቨርፑል ትልቅ መልእክት አይደለም ወይ ነው? አምና ሻምፒዮን ለነበረው ሊቨርፑል፣ ለማንችስተር ናይትድ ትልቅ መልእክት አይደለም ወይ ነው? ራስ ለማጠናከር የምትወስዷቸው እርምጃዎች ከጎናችሁ ያለው ክለብ ከሚሰራው ጋር ሲነጻጸር ምኑ ጋነን ብለው የመጠየቅ ግዴታ ውስጥ የሚከታቸው ነው ነው። በዚህ ምክንያት ነው ነገሮችን ማሰብ ነገሮችን ማስኬድ የሚኖርባቸው ብዬ ነው የማስበው። እና አይ ቲንክ ሁለት ሺህ አምስት ሃያ ስድስት እማንረሳው ከምንለው የውድድር ዓመት መካከል አንዱ ይሆናል። ኤን አይ ቲንክ ይሄ ክረምት የተጫዋቾች የዝውውር መስኮት ገና ብዙ ጉድ የፈላባቸው ዝውውሮች የሚከናወኑበት ይሆናል። ለአንዱ የጎበዝ ዝውውር ተሳትፎ ወይም ጠንካራ የዝውውር ተሳትፎ፣ ሌላው ሪስፖንድ ለማድረግ ሲል ሊቨርፑል የሚያደረገውን አይቶ ጓርዲዮላ ያረጋል። ጓርዲዮላ የሚያረገውን አይቶ አርነስሎት ካረገ አርቴታ ያንን አይቶ የሚያረግ ከሆነ አሞሪም ከዛ አንፃር የሆነ ነገር መደረግ አለበት የሚል ከሆነ ሪያል ማድሪድ ባርሴሎና የሚያረገውን ባየር ሚዩኒክ የሚያደረጉ ከሆነ እንዴ፣ ቀላል አይሆንም። ቀላል አይሆንም፣ እመኝኝ ቀላል አይሆንም። አዎ የበለጠ በጣም አሪፍ የውድድር አመት እንደሚሆን እንድንገምት ነው እያደረጉን የሚገኘው። ስለዚህ የሚደረገውን ጥረት ግን ራስን ለማጠናከር በጣም የሚደነቅ ነው ከሌላው ጊዜ የበለጠ ሆኖ የተመለከት ነው ይመስለኛል። ለማንኛውም ተጨማሪ የዝውውር ጉዳዮችና ሌሎች ክለቦች ደግሞ ምን እያደረጉ ነው የራሳቸውን ለማጠናከር የሚለውን በሌላ ዝግጅታችን ላይ ይዘን እንመለሳለን። አድማጮቻችን በያሉበት ጥሩ ጊዜ እንዲያሳልፉ ተመኝተን የዛሬ ዝግጅታችንን እዚህ ላይ እናጠናቀቃለን። መልካም ቀን ይሁንላችሁ። ኢትዮጵያ ለዘላለም ትኖር። 2010